እኛ እኛ እኛ እኛ አርሲ ሀገረ ስብከት አርሲ ሀገረ ስብከት ያለ ነው ያለ ነው፣ ኦርቶዶክስነት ተከታይ ነው። አቡነ ያሬድን አልፈልግም፣ አልፈልግም። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄን ነበር ምክንያቱም ትናንትና አርሲ ላይ የዘገብነው ዘገባ ነው። ስንት ኦርቶዶክስ እስኪሞቱ ነው የምጠብቁት? የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። ወይ ኛ አባት ማናቸው? አቡነ ያሬድ ማለት ማናቸው? ሰላም፣ ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ሰዎች እንደምናላችሁ እንደምስቆያችሁ፣ እኔ አለው እግዚአብሔር ይመስገን በያላችሁበት ሰላመ ክርስቶስ ይብዛላችሁ። ወደዳችሁ ድብሶቻችን በድጋሚ በአዳዲስ መረጃ ተመልሼ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው በጣም እጅግ የሚያሳዝን ሰበር መረጃ እየተሰማን ያለው እንግዲህ ሰሞኑ ሁላችሁ ኦርቶዶክሳውያን እንደሰማችሁት የምስራቅ ሃሪስ የሀገረ ስብከት ምእመናን ሙት በግፍ ጭፍጨፋ ሰምተናልና፣ በዚህ ጉዳይ ሊቀ ጳጳሱ የሀገረ ስብከቱ ሊቀ ለመቀባጳጳስ ብፁዕ አቡነ ያሬድ በአርሲ በግፍ የተሰዉት ኦርቶዶክሳውያን ዜና እንዳይስፋፋ ማገዳቸውን እየተነገረ ይገኛል። በጣም የሚያሳዝን ዜና ነው። ነትላቸዋለኝ ማህበረ ቅዱሳን ዜናው ተዘግቦ ነበረ ቪዲዮ እንዲወርድ አድርገዋል። በጣም እጅግ ያሳዝናል። ጭራሽ ኦርቶዶክሳውያን የምእመናን ሞት ምንም እንደማያስጨንቃቸው የተሾሙበትን ክብር ኃላፊነት እረስተውታል ልል ተገድጃለሁ እና አባት ልጆቹን ይጠብቃል እንጂ እንዴት በልጆቹ ስቃይ ዝምታውን ይመርጣል? እሺ ዝምታቸውን እንኳን መርጠው እሺ፣ ይሁን እንዴት ነው መረጃው እንዳይስፋፋ እያደረጉ ያሉት? ያሳዝናል። ቀደም ብለው አቡነ ያሬድ ለአርሲ ሀገረ ስብከት ሊቀ ጳጳስነት መምራት አይችሉም ብለው ምእመናን በከፍተኛ ድምፅ ሲያሰሙ ነበረና ድምፃቸውን ይሄው ዛሬ በዓይናችን በብረቱ እንደማይችሉ በምእመናን ሞት ምንም መስሎ ያልታያቸው ሆነው ተገኝተውናል። አሳይተውናል። አባት አባት የሚያስብለው ይኸውም በሊቀ ጳጳስ ደረጃ ሆኖ መንገውን የማይጠብቅ አባት ከሆነ እንዴት አባት ልንኖር እንችላለን? ጭራሽ ድምፅ እንዲታፈን የሚያደርጉ አባት። ምእመናን የመጨረሻውን ድምፅ እያሰሙ ይገኛሉ። አቡነ ያሬድን አንፈልግም ያሉት ለካ በዚህ ልክ አባት እንዳጡ ያየውበት የተረዳውበት ቪዲዮ ነው። ከዚህ ቀደም ድምፃቸውን ያሰሙበት ቪዲዮ የምእመናን ሞት ይበቃ ይገባል። የምእመናን ሞት ይብቃ ልንል ይገባል ኦርቶዶክሳውያን። አባት ደግሞ አባት ብለን ልንጠራቸው የሚገባው ሊቀ ጳጳስ ተብለው የተሾሙት መንጋውን ሊጠብቁ መንጋውን ሊያስተምሩ ወደ ቅድስ ቤተክርስቲያን ሊያስጠጉን ወደ መንግስተ ሰማያት እንድንገባ በር የሚከፍቱልን አባት ካልሆኑ፣ በምእመናን ሞት ምንም የማይጨንቃቸው የማይገዳቸው ከሆኑ እንደ አንድ ኦርቶዶክሳዊ ልጅነት እንደዚህ ያሉ አባት ላይ ጥያቄ እናነሳለን። አባታችን እስከሆኑ ድረስ ማለት ነው። ወይኛ አባት ማናቸው? አቡነ ያሬድ ማለት ማናቸው? ኦሮሚያ ምድር ውስጥ ተሾመው ሄደው ስራቸው ምንድን ነው? አላማቸው ምንድን ነው? እኔ ማርያም ነው ምላችሁ ሸኔ ምናምን የምትሉኝን ነገር ዛሬ አልሰማም። ቅድም አንድ ቪዲዮ ሰርቼ ነበር ግን አነሳሁትኝ። ይሄን ኢንተርቪው ካየው በኋላ ማለት አቡነ ያሬድ ዓላማቸው ምንድን ነው? ለምንድን ነው በአርሲ ውስጥ የሚጨፈጨፍ ክርስቲያንም አይታያቸው አልፋው ተርፋው እንደውም በክርስቲያኑ ደም ላይ ክርስቲያን መሆናቸውን በምን አወቃችሁ? ለምንድን ነው የምትጮሁብኝ ብለው እኮ የተናገሩት ከላይ ያላችሁ ሊቃነ ጳጳሳት እባካችሁን፣ ስለ በጎቻችሁ፣ ስለ ልጆቻችሁ፣ ስለ ህዝባችሁ የምታስቡ ከሆነ አቡነ ያሬድን ከኦሮሚያ ምድር ላይ አንሱልን። እነሱ ለኦሮሚያ ምድር የሚመጥኑ አይደሉም። ህዝበ ክርስቲያኑ እያለቀ ጭራሽ አናቃቸውም እያሉ ነው ያሉት። አባቶች ዲያቆናቶች እየተገደሉ እየታረዱ ማለት ነው። ከጀርባቸው ያለውን ነገር እኛ አናውቅም ስለዚህ ይሄንን ቪዲዮ ሼር አድርጉልኝ ለአባቶች ድረስ ሁላችንም እንደዛ ነው ቪዲዮ ሰርተን አቡነ ያሬድ ማናቸው? ማናቸው ናቸው እውነት የኛ አባቶች የኛ ጠባቂ እረኛ ናቸው ወይ ይሄን ነገር ነው መጠየቅ ያለብን ሌላው ደግሞ ህዝበ ክርስቲያን ሆይ ተነስ በአንድነት ቁም ቶኩማ ነው ረፍተን ቀለሚን ቴስቴን ቀለሚን ካኢ

የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄም የሆነበት ምክንያት ትላንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳያን እያለቁ እንደሆነና ኦርቶዶክሳያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ላሉ ሰዎችን ደውሎ አነጋግሮ ነበረ። አካባቢ ላሉ ሰዎችም ኦርቶዶክሳያን እያለቁና እየተጨፈጨፉ እንደሆነ፣ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራሽ ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮ እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትዕዛዝ ሰስተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። እምታስታውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው፣ አባታችን አቡነ ያሬድ እባክዎ ይድረሱልን የሚል ጥያቄ ሲቀርብላቸውም እነኚህ እየሞቱ ያሉት ኦርቶዶክሳዊ ይሁኑ አይሁኑ አላቅም በማለት ሲናገሩ የነበሩ አባት ናቸው። አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ የደረሰውን 17 ሞትና አራት እገታን እንግዲህ ዜናውን እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከኢትዮጵያ እንዲጠፋ አድርገውታል። እንግዲህ እኚህ ሊቀ ጳጳሳቸው አርሲ ላይ ሰማዕታት እንዲበዙ ምክንያት እየሆኑ ያሉት ቸርኮይ እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳዊያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለ ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ ይፈራሉም ጭምር። ለምን ይሆኑ? ለምንድን ነው ከቀን ቀን ክርስቲያኖች እየሞቱ አባቶች፣ የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው ስለምንድን ነው? ለምንድን ነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ስራ ምዕራፍ 20 ቁጥር 28 ላይ ኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድን ነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድነው ስልጣናችሁን ማጠቀሙበት? ሰማዕትነት ትላላችሁ። ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣትሳችሁ ወታችሁ ክርስቲያኖች በየቦታው እየሞቱ ነው። በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድ ነው ጫና ማድረግ ያልቻላችሁት? ያልቻላችሁ መንግስት ላይ ለምንድ ነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድነው? ነው አጠርና ቀጠን ያለ ትእዛዝ ማታስተላልፉልን? ስለምንድ ነው በየቀኑ እንባ በየቀኑ ጥቁር የሚለበሰው ስለ ምንድን ነው ለምንድን ነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው ማን ነው ተነስቶ ግድ የሚሰጠው አንድ ነገር ውድ ክርስቲያኖች ይህንን ድምፅ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩባቸው ላይ የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስችዋለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምፅ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን፣ ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምፆቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል፣ ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምፅ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? እንደ መንግስት ዜናዎች መስማት ምንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን መጥን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችን ማንሳት አለብን። የትኞቹ የእኛዎቹ፣ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ይድረስ እኛ እኛ እኛ እኛ አርሲያ ሀገረ ስብከት አርሲያ ሀገረ ስብከት

ውክ ኦርቶዶክሳ እንደሰማችሁት ነው። ይህን ድምፅ የተቃውሞ ድምፅ ለመጀመሪያ ጊዜ በአርሲ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ያሬድ ላይ ከምእመናን የተወገዙ ሊቀ ጳጳስ እንደሆኑ ምእመናን በነዚህ አይነት መልኩ እንደማይፈልጓቸው ድምፃቸውን እያሰሙ ይገኛሉ። ከዚህ ቀደም ነው ይህም ቪዲዮ ፖስት የተደረገውና ትንሽ ቀናት ነው፣ ብዙም አልቆየም። ይኸው በአንድ ሳምንት ባልሞላ ውስጥ ኦርቶዶክስ ምእመናን በአዲስ ሀገረ ስብከት ላይ ከ25 በላይ ኦርቶዶክሳዊ በማህተባቸው ብቻ ተረሽ ነው። እኚህ ሊቀጳጳስ ለእነኚህ ምእመናን ሞት ድምፅ ሲሆኑ አላየንም። እንደውም ድምፁ እንዲታፈን ሲያደርጉ በግልጽ እያየን ያለ ነው። እንግዲህ እኚህ ምእመናን ምንድን ነው ስህተት ያደረጉት እዚህ ጋር አው በቋንቋቸው የሚያስተምራቸው ሊቀጣጣስ ያስፈልጋቸዋል። ትክክል ነው ጥያቄያቸው፣ ድምፃቸው የምእመናን ድምፅ እየታፈነ እንደሆነ ዛሬ መለው የኢትዮጵያ ሕዝብ መለው የኢትዮጵያ ኦርቶዶክስ እምነት ተከታይ ይሄ ባይ ናቸው። በምረቱ እያያችን ያላችሁት ስለዚህ እንደ አንድ ኦርቶዶክሳዊ እምነት ተከታይ ለቅዱስ ቤተክርስቲያን መንገዱን የማይጠብቅ አባት ሆኖ ከተገኙ እኛ አባት አው ምእመናን እያነሱ ጥያቄ ትክክል ነው። ይድረስ ለቅዱስ ሲኖዶስ ማለት እወዳለሁ። ይህን ድምጽ ኦርቶዶክስ የሆናችሁ ሁሉ አስተጋጉ ማለት እወዳለሁ። ስንት ኦርቶዶክሳውያን እስኪሞቱ ነው የምትጠብቁት? አርሲ ለምንድን ነው እሱ የደምሪት የሆነችው ኦርቶዶክሳውያን ተለይተው ለምንድን ነው የሚገደሉት? ብሔር ነው እንዳንል ኦሮምኛ ተናጋሪ ኦርቶዶክሳውያን ናቸው። ስለዚህ ሃይማኖት ነው። ቤተ ክህነቱ ይሄንን ጉዳይ አያውቅም። ዝም እንዲህ ስንናገር ልንከስ ነው ብሎ ያስፈራራል። ጻጥ በጣም የሚያሳዝነው የቅዱስ ሲኖዶስ ምልአተ ጉባኤ ከተጠናቀቀ ከአንድ ቀን በኋላ ነው ይሄ። ይሆን መልእክቱ ምን ይሆን? በሀገረ ስብከት አባት ይመደብልን፣ አጀንዳ አጽድቆ የጨረሰ ቅዱስ ሲኖዶስ ሕንፃ ሥላሴ ሲፈርስ ምንም ዝም። እረ አባቶቻችን አላችሁ እኮ እናውቃለን። አባቶቻችን እናንተን እኮ ነው የምንጠብቀው? ዘመኑ እየሰማታ ዘመን ነው። ስለ ሕንፃ ቤተ ክርስቲያን እንጂ ስለ ሕንፃ ሥላሴ የሚጨነቅ የለም። ይህን ሕንፃ የናይል ብር አውጥተን ሰርተናል ሪፖርት ለማድረግ ስለምሰራ እንጂ ኦርቶዶክሳዊያን ግድያ፣ የኦርቶዶክሳዊያን ማታረድ ምንም አይመስላቸው። ቅዱስ ሲኖዶስ የታለ? አባቶች የታሉ? ትልልቅ መምህራን የታላቸው? የቤተክርስቲያን አባቶች የታላቸው? ማን ነው የምትመሩት? ሕዝቡ ሞቶ ካለቀ በኋላ ነው። ከእናንተ ይልቅ እኮ ሌላ እምነት ተከታዮች እኮ ለቤተክርስቲያን ድምፅ እየሰጡ ነው። ኦርቶዶክሳውያን አይገደሉ እያሉ ነው እናንተ ተሸፍናችሁ ቁጭ ብላችኋል። ብፁዕ አቡነ ያሬድ ብፁዕ አቡነ ያሬድ ኦርቶዶክስ አብያ እንድታረዱ ካደረጉ አባቶች ዋነኛ ናቸው። እቺ እናት ልጆቼ ይመጡልኛል ብላ ቁጭ ብላ ቤቷ ልጆቿን ትጠብቃለች። ልጆቿ ግን በግፍ ተገለዋል፣ አንገታቸው ላይ ባለው ማህተም የተነሳ ከዛን፣ ስለ ልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች። ምክንያቱም ኦርቶዶክሳዊ ነች፣ አንገቷ ላይ ማህተብ አለ፣ መቼ እንደምትገደል አታውቅም። ደሞ ትናንሽ ልጆች አሏት፣ እነሱስ መቼ እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደገነት ያኖርን ጳጳሳት፣ ኑ አብረን እናልቀስ። ብፁዕ ቅዱስ አቡነ ማትያስ፣ ኑ አብረን እናልቀስ። ቅዱስ ሲኖዶስ፣ ኑ አብረን እናልቀስ። ሀገረ ስብከት፣ ኑ አብረን እናልቀስ። ቤተ ክህነት፣ ኑ አብረን እናልቀስ። ይኸው ኑ አብረን እናልቀስ። አባቶቼ፣ ኑ አብረን እናልቀስ። ኑ አብረን እንግደል። ኑ አብረን እንሙት። ኑ አብረን እንጫጭብ። ኑ አብረን እንጎብኝ። የስላሴ ቅድስ ስላሴ ህንፃ ስላሴ የሆነው የሰው ልጅ እየተገደለ ኑ አብረን እንሳቅ። ኑ አብረን እንጎብኝ። ኑ ኮሪደር ልማቱ፣ የመሠረት ልማቱ፣ ህንፃ ዕድሳቱ፣ ቀለም መቀባቱ፣ ቤተ ክርስቲያን ማሳነጹ ኑ እንጎብኝ። ህንፃ ስላሴ እየተገደለ እኛ ኑ ጨፍር ህንፃ ስላሴ እየተገደለ ኑ እኛ በዓለ ሲመት እናክብር። ህንፃ ስላሴ እየተገደለ እኛ በአበል እንራጭ። ህንፃ ስላሴ እየሞተ ህንፃ ስላሴ ኦርቶዶክሳዊ እየተገደለ ኑ አብረን ውስኪ እንጠጣ። ኑ አብረን መሸታ ቤት እንግባ። ኑ አብረን እንጨፍር። ኑ አብረን የአውሮፕላን ማረፊያ ይገንባልን። ኑ አብረን የዓለም ፖለቲከኞችን እናድንቅ። ኑ አብረን ያለም መንግሥታትን ሞግስ ህንፃ ስላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስኪ ተራጩልን፣ እናንተ ባለ ሲመት አክብሩልን። እኛ ኦርቶዶክሳን ክርስቲያኖች ሞትን እናቀዋለን፣ ስደትን እናውቀዋለን፣ ጦርነትን እናቀዋለን፣ ሰማትነትን እናቀዋለን፣ መፈናቀል እናውቀዋለን። ማናቀው ነገር የለም። በእኛ አርጎ ነው የሚያልፈው ይህ ሁሉ ነገር የቀደመው ስደታችንና መከራችን ሰማዕትነታችን ታውጆብን ነው። መንግስት አውጆት የትናንትኖቹና የወዲት ጉዲት እና ግራኝ አህመድ ቤተ ክርስቲያንም አውቃው ሰማዕትነት እንዳያልፋችሁ ብላን ነው። የሞት ነው አባቶቻችን የሞቱት ማለት ነው። የትናንትና ነው ይህ። የአሁኑ ሞት ልዩ የሚያደርገው ወገኖች፣ በመንፈስ ቅዱስ የተሾሙት አባቶች የተስማሙበት ሞት ነው። የእኔና ያንተ ግድያ የኔና ያንተ ባሰቃቂ ሁኔታ መሞት በአባቶች ፊት ተቀባይነት የለውም። እነዛ ሊጠብቁን ጠብቁን በመንፈስ ቅዱስ የተሾሙት አባቶች፣ አይገርማችሁም? የጭካኔ ጥግ። መንግስት ፖለቲካ አይነካበት እንጂ አይመለከተውም፣ ስለ እኛ ሞት ህግ ምናምን አይሰራም። በእኛ ፊት አባቶቻችን ግን እኔ አስር ጊዜ መቶ ጊዜ ብናገር ማን ይሰማኛል? እዛ መድረክ ላይ የተቀመጡት አባቶች ግን ድምፃቸውን አውጥተው ቢናገሩ ስንት ሰው ይሰማቸዋል? ድምፃቸውን ሁሉ ነፈጉን። ሞታችን በፊታቸው ተቀባይነት አጣ። ጭራሽ የተሰራ ዜናን ዲሌት አድርጉት አሉ አጥፉት። ከህፃናት እስከ አዛውንት ድረስ ያለምንም የፖለቲካ አመለካከታቸው በማህተባቸው ተገድለው ኦፊሻሊ አለም ያወቀውን ጉዳይ ማን እንደሞተ አናውቅም የአባቶች መልስ ነው ይሄ። አይገርማችሁም? የጭካኔ ጥግ። ቤተ ክርስቲያኒቱን አጥብቀው የሚጠሏት አባቶች እንደተረከቧት ማሳያው ይሄ ነው። ህንፃውን እያልኩ አይደለም፣ አንተን ይጠሏሃል። የምር ነው እንዴ? አጥብቀው ነው የሚጸየፉን። የምር የምር ማለት ነው። ፋክቱ ይሄ ነው። ሰው እንዴት ለልጆቹ አይራራም? ሰው እንዴት ወቶ አያለቅስም? እንዲህ ሲባል ግን የሚራሩልህ የሚያለቅሱልህ አባት የሉም ማለት አይደለም። ፊት ለፊት እዚህ መድረክ ላይ የተቀመጡት ይህን መልእክት ለማስተላለፍ የተቀመጡት አባቶች ግን የኛ አባቶች አይደሉም። ለዛ ነው ምንም አይመስላቸው ምንም አይመስላቸውም። ሆዳቸው አልጎደለም። ቤተሰቦቻቸው አልሞቱም። የአባትነት ግብሩ አልገባቸውም። የጠባቂነት ግብሩ አልገባቸውም። ምንም አይመስላቸውም። ሕፃናት እየሞቱ በአሰቃቂ ሁኔታ በማህተባቸው ምክንያት ያለምንም ፖለቲካ አመለካከታቸው እየተገደሉ፣ እንዴት ሰው ወጥቶ አንዲት መስመር አውጥቶ እንዴት አያነብም? ምን አደረጉ? ምእመናን የሚገደሉት ያለምንም ሁኔታ ያለምንም የፖለቲካ አመለካከታቸው ለምድሮ የሚገደሉት ብሎ እንዴት ሰው አይናገርም? እንዲሁ ድምፅ እንኳን ይንፈጉን። በእውነት በጣም ነው ማዝነው። እኔ በንጉሥ ፊት ስትቀርቡን ምን እንደምትመልሱ እናንተ ነው የምታውቁት? ጭራሽ የተሰራ ዜና አውርዱት አላችሁ። እንዲሁ ሰው አይየው እኮ ተባለ። አቤት እግዚኦ፣ አቤት እግዚኦ። ሞታችን በአባቶቻችን ፊት ተቀባይነት አጣ። እንዴት ያለው ጥንቅጥ የሆነ ዘመን ነው። አያንተ ኦርቶዶክሳዊ፣ አሁን እኮ በየአጥቢያ ቤተክርስቲያናችሁ ብትደራጁ ራሳችሁን ለመከላከል አባቶች ምናምን ምናምን ማለቱን ትተን ዝም ብለን ማለት ነው ራሳችሁን ራሳችሁን ለመጠበቅ ከወንድሞቻችሁ ጋር ብትደራጁ ይሁሉ ነገር እኮ አይመጣም። ማን ማነን ይገለዋል መጥቶ ዝም ብሎ ከተደራጀ ተደራጁ፣ እስኪ ራሳችሁን ለመጠበቅ እስኪ ሞክሩ። አሁን እኛ አካባቢ እንደዚህ አይነት ነገር ብዙ የለም። በማህተቡ ምክንያት አንድ ሰው አይገደልም። ማን ነው መጥቶ የሚነካኝ? ዲሞት ነው። ስላልተደራጀን ግን በቃ፣ በተለይ ወደ ኦሮሚያ ክልል ያላችሁ ኦርቶዶክሳውያን ክርስቲያኖች በእውነት እንደው እግዚአብሔር ዋጋችሁን ይክፈላችሁ። ሌላ ምን ይባላል? አይ ወገኖች፣ ነፍስ ይማር። ሌላ ምን ይባላል? አርሲ ያሉትን ክርስቲያኖችን እያስብን እኔስ በነጽ ላይ እያገለገልኩ እንጂ በጣም ያሳዝናል የዓለም ሰማዕታት ምናምን ብለን ፕሮፋይል ቀይረን ከዛይ ማለፍ አለበት ሰማዕትነት ማ ቤተ ክርስቲያን እኮ ስራዋል በድዮቅልጥያኖስ ዘመንም እኮ ተከስቷል ይህ ሰማዕታት ነፍሳቸው ይማርሰው የሚባለው በረከታቸው ይደርብን የሚባለው እኚህ እኮ ሰማዕታት ናቸው በክርስትናቸው የተቀበሉት ዋጋ ነው እኛስ ግን አረንጓዴ ሰማዕትነት ግን እየፈጸመ ነው ቀይ ሰማዕትነት ይቆያል። አረንጓዴ ሰማዕትነት ነው የፈጸመን የለም ያለው እስቲ አንተ ለትዳር አጋረ ታማኝ ነው ሰማዕትነት ነው። ከእጮኛዬ ውጭ ሌላ አልሄድም፣ ከትዳሪ ውጭ ሌላ ቦታ አልሄድም፣ ሰማዕትነት ነው። ትክድኩ ሰይፍን ብቻ ማለት እኮ አይደለም። እዛም እዚህ የሚረግጥ እኮ ሰው አለ እያወቃችሁት፣ ኦፊሻሊ ፍቅረኛ እንዳለው እያወቅን ኦፊሻሊ ባለትዳር መሆኑ እየታወቀ ንመረጣ ላይ ካለ ችግር የለ። እንደው ሰላ ቦታ ላይ የሚረግጠው ይሄ ሰማዕትነት። አንተም ወንድ አንቺ ምመን ሴት ሆናችሁት ንጽህናችን ጠብቀን ከተጓዘ የሰማዕትነት ነው። ስለዚህ የአርስ ሰማዕታት በረከታቸው ይዘርብን እያለን እኛም ለሰማዕትነት መዘጋጀት አለብን። ስለ አንተ ቀኑን ሙሉ እንታረዳለን። እስከ መቼ ነው ግን የሚገሉ? እስከ መቼ ነው የሚያርዱ? እስከ መቼ ነው ክርስቲያን በመሆናችን ብቻ የምንሰደድ? በእውነት ያሳዝናል። እረ ግን ለምንድን ነው ዝም ያላችሁት ሊቃነ ጳጳሳት? የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እንዳትፈራ ሞትን፣ እንዳትፈራ፣ እንዳትፈራ ሞት ተዋሕዶና አደራ፣ እንዳትፈራ፣ ሰይፍን እንዳትፈራ። ገደሉ፣ በግፍ ተገደሉ፣ ተገደሉ፣ በግፍ ተገደሉ። ኦኬ እንግዲህ መረጃዎች እንደሰማችኋቸው ነው። ይህ ነው እንግዲህ ያለው እውነት። ይህን እውነት ደግሞ ማንም ሊደብቀው አይችልም። እውነት እውነት እንደሆነ ይቀጥላል፣ ውሸት ደግሞ ውሸት እንደሆነ ይቀጥላል እንጂ ይህን መራር እውነት ብታስወርዱትም ቪዲዮውን እንዳይስፋፋም ብታደርጉትም ምን የሚጠቅም ለሞቱት የሚጠቅም ነገር የለውም። ብንጮህም ፍትህ አይገኝም። ነገር ግን ሀገር ይወቅ በሚለው ደግሞ ድምጻችን እናሰማለን። የኦርቶዶክሳያን መከራ በእነዚህ አይነት መልኩ እየቀጠለ ይገኛልና ፍትህ ከእግዚአብሔር እንጠይቃለን። ግድባች ከማርያም ምን ባለ ኦርቶዶክሳያን ነፍሲ ማር ለሞቱት ወንድሞቻችን የሰማዕታቱ በረከታቸው ይደርብን።